የውጭ ዜጎች የመሬትና የንብረት ባለቤት እንዲሆኑ የሚፈቀድ አዋጅ ለፓርላማ ተመርቷል። የውጭ ባለሀብቶች የመሬትና የንብረት ባለቤት እንዲሆኑ መፈቀዱ የንብረቶችን ዋጋ ሊያንረው ይችላል ተብሏል። በሌላ በኩል ኢትዮጵያ ዝቅተኛ ደሞዝና ከፍተኛ የስራ ግብር የሚከፈልባት ሀገር መሆኗ ተነግሯል። መንግስት በዝቅተኛ ደሞዝና በስራ ግብር ዙሪያ ለተነሱ ጥያቄዎች አስቸኳይ ምላሽ እንዲሰጥም ተጠይቋል። ሰላም ቤተሰቦቻችን። መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። የውጭ ዜጎች መሬትና ቤት እንዲገዙ ስለመፈቀዱም ያላችሁን ሀሳብ አካፍሉን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የውጭ ዜጎች በኢትዮጵያ ውስጥ የማይንቀሳቀስ ንብረት ባለቤት ወይም የመሬት ባለይዞታ እንዲሆኑ የሚያስችላቸው ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት ተመርተዋል። አዋጁ የተዘጋጀው የዜጎችን የመሬት ይዞታ የማግኘትና የመጠቀም መብት በማያጣብን መልኩ እንደሆነ ተገልጿል። የውጭ ዜጎች ካፒታላቸውን በኢትዮጵያ ስራ ላይ እንዲያውሉ ለማበረታታት የታለመ ነው የተባለለት ይህ ረቂቅ ህግ ለፓርላማ የተመራው በሚኒስትሮች ምክር ቤት ነው። ምክር ቤቱ ዛሬ ባካሄደው መደበኛ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 እንዲኖረውም ጽህፈት ቤቱ አመልክቷል። ረቂቅ አዋጁ የቤት ልማትና ተደራሽነትን ይበልጥ ለማነቃቃት የሚያስችል መሆኑን በጠቅላይ ሚኒስትር ጽህፈት ቤት መግለጫ ላይ ተጠቅሷል። ይህ ረቂቅ ህግ የተላለፈለት የህዝብ ተወካዮች ምክር ቤት የውጭ ባለሀብቶች በሪል ስቴት ልማት ዘርፍ በስፋት እንዲሰማሩ የሚያስችል ሌላ አዋጅ ባለፈው ህዳር ወር መጨረሻ ላይ ማጽደቁ አይዘነጋም። የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ የሚል ስያሜ ያለው ይህ አዋጅ የውጭ ባለሀብቶች በዚህ ዘርፍ እንዲሰማ እንዲሰማሩ የተፈለገበትን ምክንያት አብራርቶ አስቀምጠዋል። በኢትዮጵያ ያለው የቤት እጥረት አጠቃላይ ሀገራዊ የእድገት ሂደትን ሊያናጋ በሚችል ደረጃ የሰፋ ስለሆነ ሀገራዊ የካፒታል አቅምም ዝቅተኛ በመሆኑና የቴክኖሎጂ እጥረትም ስላለ እነዚህን ችግሮች ለማቃለል በሚያግዝ መልኩና የውጭ ምንዛሪ አቅምን በማይፈትን ሁኔታ በቤት ልማት የውጭ ባለሀብትን ማስገባት አስፈላጊ ሆኗል ሲል አብራርቶ አስቀምጠዋል። የውጭ ሀገር ሰዎች በኢትዮጵያ የንብረት ባለቤት እንዲሆኑ የሚያስችላቸው ህግ እየተዘጋጀ መሆኑ የተገለጸው ከአንድ አመት በፊት ነበር። መጋቢት 2016 ዓ ም በነበረ አንድ መርሃ ግብር ላይ ባደረጉት ንግግር ይህንን ይፋ ያደረጉት ጠቅላይ ሚኒስትር አብይ አህመድ ነበሩ። ኢትዮጵያ ከአዲሱ አዋጅ መዘጋጀት በፊት የውጭ ዜጎች የኢንቨስትመንት ፍቃድ ከሌላቸው በቀር የንብረት ባለቤት እንዳይሆኑ የሚከለክል አሰራርን ስትከተል ቆይታለች። ጠቅላይ ሚኒስትር አብይ በባለፈው አመት ንግግራቸው መንግስታቸው ተዘግቶ የቆየውን ኢኮኖሚ እየከፈተ መሆኑ መሆኑን ገልጸው የሀገር ውስጥ ባለሀብቶች ለአዳዲሶቹ ለውጦች እንዲዘጋጁ ማሳሰባቸው ይታወሳል። ከቅርብ ጊዜያት ወዲህ የቤት፣ የመኪና ፣ የቦታና መሰል ንብረቶች ዋጋ ሳይታሰብ ዋጋቸው እየወረደ መሆኑን መዘገባችን ይታወሳል። የሪል ስቴት ቤቶች ዋጋ እየቀነሰ ሲሆን፣ ተሽከርካሪዎችም የሚሸጡበት ዋጋ ወርዷል። ባንኮችና መንግስታዊ ያልሆኑ የፋይናንስ ተቋማት ለንብረት ግዢ የሚሰጡትን ብድር በከፍተኛ ሁኔታ ቀንሰዋል። ይህም ገዢዎችን ከገበያው እንዲርቁ አድርጓል። ሌላኛው ምክንያት ደግሞ የካሽ እጥረት ነው። ባለው የገንዘብ እጥረት ምክንያት ከፍሎ መኪናና ቤት ሊገዛ የሚችለው የማህበረሰብ ቁጥር አነስተኛ ስለሆነ ለእነዚህ ንብረቶች ዋጋ ማሽቆልቆልም በምክንያትነት ተጠቅሰዋል። አሁን ለውጭ ባለ ሀብቶች የመሬትና የንብረት ባለቤት እንዲሆኑ መፈቀዱ የንብረቶችን ዋጋ ሊያንረው ይችላል የሚል አዲስ ስጋት ተፈጥረዋል። በሌላ በኩል ኢትዮጵያ ዝቅተኛ ደሞዝ እና ከፍተኛ የስራ ግብር የሚከፈልባት ሀገር መሆኗ ተነግረዋል። መንግስት በዝቅተኛ ደሞዝ በስራ ግብር ዙሪያ ለተነሱ ጥያቄዎች አስቸኳይ ምላሽ እንዲሰጥም ተጠይቋል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ፣ ፕሬዚደንት ካሳሁን ፎሎ ኢትዮጵያ ከሌሎች ጎረቤት ሀገራት ዝቅተኛ ደሞዝ እና ከፍተኛ ግብር የሚከፈልባት ሀገር ናት ያሉ ሲሆን በሀገሪቷ እየጨመረ በመጣው የኑሮ ውድነት የሰራተኞችን የኑሮ ደረጃ እየፈተነ ይገኛል ብለዋል። የመንግስት ሰራተኞች እየተከፈላቸው ባለው ዝቅተኛ ደሞዝ ኑሮቸውን መምራት ባለመቻላቸውም ዝቅተኛ የደሞዝ ወለል ሊደነ ነገግ እንደሚገባ ፕሬዝደንቱ አሳስበዋል። ሀገሪቱ ያለችበትን ተጨባጭ ሁኔታ ከግምት ውስጥ በማስገባትም ፍትሐዊ የታክስ አከፋፈል ሊኖር እንደሚገባም ገልጸዋል። መንግስት እንደ ሀገር ያለውን የኑሮ ውድነት ጫናን ለመቀነስ ከፍተኛ በጀት በመመደብ ዝቅተኛ ገቢ ላለው የማህበረሰብ ክፍልና ለሰራተኛ ድጎማ እያደረገ ይገኛል ያሉት የስራና ክህሎት ሚኒስትር ዴኤታ ዳንኤል ቴሬሳ ናቸው። የኢትዮጵያና ኢጋዳ ሰሪዎች ኮንፌዴሬሽን ምክትል ፕሬዝደንት ዳዊት ሞገስ በበኩላቸው በኢትዮጵያ የሰራተኞ ጉዳዮችን መብት የሚያስከብር ህገ መንግስታዊ ህግ ቢኖርም በተፈጻሚነቱ ዙሪያ ግን ክፍተቶች ይስተዋላሉ ብለዋል። መንግስት ላቀረብናቸው ጥያቄዎች አስቸኳይ ምላሽ ይስጠን በሚል መሪ ሀሳብ ነው የዘንድሮ የላባደሮች ቀን እየተከበረ የሚገኘው። የሚሰራ ሰው በድህነት መኖር የለበትም፣ ከደሞዝ የሚቆረጠው የገቢ ግብር ምጣኔ ይቀነስልን፣ ዝቅተኛ የደሞዝ ወለል እንዲወሰን እንጠይቃለንና ሌሎች መልእክቶችም ተንጸባርቀዋል። ከዚህ ቀደም የኢትዮጵያ ሠራተኛ ማህበራት ኮንፌዴሬሽን በደሞዝና በ በግብር ዙሪያ ለጠቅላይ ሚኒስትሩና ለገንዘብ ሚኒስቴር ጥናት ተደርጎ እርምጃ እንዲወሰድበት ለማስቻል በተደጋጋሚ ጥያቄ ቢያቀርብም እስካሁን በመንግስት በኩል ይፋዊ የሆነ ምላሽ እንዳልተሰጠው መግለጹ ይታወሳል። ዝቅተኛ የደሞዝ ወለል በመንግስት እንዲወሰንና ከደሞዝ ላይ የሚቆረጠው ከፍተኛ ግብር እንዲቀነስ መንግስት በተደጋጋሚ ቢጠየቅም እስካሁን ምላሽ ባለመስጠቱ ከዚህ በኋላ ሰራተኞች ወደ ስራ ማቆም አድማና ወደ ሰላማዊ ሰልፍ እንደሚያመሩ በቅርቡ ኢሰማኮ ገልጾ እንደነበርም ይታወሳል። በሌላ በኩል ኢትዮጵያና ኬንያ በራሳቸው ገንዘብ ለመገበያየት የሚያስችላቸውን እድል መፍጠራቸው ታውቋል። የሁለቱ ሀገራት ዜጎች በዚህ እድል ተጠቅመው በሁለቱ ሀገራት መካከል ቢዝነስ እንዲሰሩ የሚያመቻች መሆኑ ተገልጿል። ኢትዮጵያና ኬንያ ለሁለት ዓመታት በዘለቀ ድርድር በአፍሪካ አህጉራዊ ነጻ የንግድ ቀጠና ማዕቀፍ የሁለትዮሽ የንግድ ልውውጥን ለማቀላጠፍ የሚያስችል የመግባቢያ ስምምነት መፈራረማቸው ይታወቃል። በዚህም መሰረት በሞያሌ ድንበር ላይ ለሚደረጉ የሸቀጦች ንግድ የመጀመሪያ ያ ጣሪያ አንድ ሺህ የአሜሪካን ዶላር እንዲሆን ውሳኔ ላይ የተደረሰ ሲሆን በሞምባሳ የተጠናቀቀው ይህ ስምምነት የንግድ ሂደቶችን በማቅለል የድንበር አካባቢ ማህበረሰቦችን የምጣኔ ሀብት እንቅስቃሴ ለማሳደግ እቅድ የያዘ ነው ተብሏል። ይህን መሰሉን ስምምነት በአፍሪካውያን መካከል ለማድረግ ብዙ ጊዜ ተሞክሮ ሳይሳካ ቀርቷል የሚሉት የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በረሃ ተስፋ ቀድሞ መደረግ የነበረበት ስምምነት ቢሆንም አሁን ላይ ግን ማሳካት ተችሏል ብለዋል። በአፍሪካ ሀገሮች መካከል መገናኛ የመሰረተ ልማት እጥረት ችግር የሚስተዋል ሲሆን በአንጻሩ በኬንያና በኢትዮጵያ መካከል ጥሩ የሚባል መንገድ እንዲሁም በርካታ በረራ የሚደረግ በመሆኑ ስምምነቱን ገቢራዊ ለማድረግ አመቺ ዕድል እንደሚፈጥር ገልጸዋል። በተጨማሪም ስምምነቱ ሀገራቱ በራሳቸው ገንዘብ ለመገበያየት እንደሚያስችላቸው አክለዋል። በስምምነቱ የኢትዮጵያ የድንበር ንግድ ዞን ከሞያሌ በ50 ኪሎ ሜትር እንዲሁም የኬንያ ደግሞ በ100 ኪሎ ሜትር ርቀት ላይ የሚወሰን ሲሆን ነጋዴዎችን በጋራ በሚስማሙበት የምርት ዝርዝር መሰረት እስከ አንድ ሺህ የአሜሪካን ዶላር የሚደርስ የንግድ ልውውጥ በወር እስከ አራት ጊዜ ማካሄድ ይችላሉ። ሀገራቱ የሚለዋወጡት ምርት ምን ሊሆን ይችላል የሚለው መታወቅ አለበት የሚሉት የምጣኔ ሀብት ባለሙያው እንዳይላሉ ሰለሞን በበኩላቸው በአገልግሎት በኩል ሁለቱም ሀገራትን ተጠቃሚ ማድረግ የሚችል ስምምነት መሆኑን ገልጸዋል። ይህን መሰሉ አህጉራዊ የንግድ ቀጠና የአፍሪካ ሀገራት ከውጭ የሚያመጧቸውን ምርቶች በመቀነስ ፍላጎቶቻቸውን በአፍሪካ ሀገራት ምርቶች ማሟላት የሚችሉበትን እድል እንደሚፈጠር የምጣኔ ሀብት ባለሙያዎቹ ገልጸዋል። ይህ ስምምነት የንግድ ዋጋ ጣሪያዎችን የጉዞ ድግግሞሽንና የድንበር ንግድ ዞኖችን የመሳሰሉ ጉዳዮችን በመዳሰስ ለሁለት ዓመታት በዘለቀ ድርድር የተገኘ ውጤት መሆኑ ታውቋል። በሌላ በኩል ደግሞ በአዲስ አበባ በተደረገ በጠንካራ የቁጥጥር ስራ የመሬት ወረራም በከፍተኛ ደረጃ መቀነስ መቻሉ ተገልጿል። በአዲስ አበባ በተደረገ በጠንካራ የቁጥጥር ስራ የመሬት ወረራም በከፍተኛ ደረጃ መቀነስ ተችሏል ተብሏል። የከተማዋ ሰላምና ጸጥታ አስተዳደር ቢሮና የደንብ ማስከበር ባለስልጣን የዘጠኝ ወራት የእቅድ አፈጻጸም ግምገማ ተካሂዷል በተቋማቱ ጠንካራ የቁጥጥር ስራ በከተማዋ በስፋት የታየ የነበረው የመሬት ወረራ መቀነሱን የሰላምና ጸጥታ ቢሮ ኃላፊ ወይዘሮ ሊዲያ ግርማ ገልጸዋል በዘጠኝ ወራቱ በከተማዋ የተፈጸመ የመሬት ወረራ የለም ነው የተባለው 33 ሺህ ተጨማሪ የሰላም ሰራዊት አባላት ተመልምለውና ሰልጥነው ነባሮቹን እንደተቀላቀሉም ወይዘሮ ሊዲያ ጠቅሰዋል በከተማዋ የሚካ ሳይዳውን የኮሪደር ልማት ተከትሎ የደህንነት ካሜራዎችና መብራቶችን በሚገባው መጠን ማሟላት ላይ ግን አሁንም የሚቀሩ ስራዎች አሉ ሲሉ ገልጸዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን፣ ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።